አሁን ገልጸልሻለሁ ሱመያ መሆኗ ስትታቂት ያለች ሱመያ ነች። እንግዲህ እሷ ራሷ ያንኑ ቀልዳቸውን ጀምረዋል ማለት ነው። አዩና ሰይድ እንግዲህ እንግዲህ ሰይድ ምንድን ነው ያደረገው? አዩን አስመስሎ ባለፈው የጠፈጠፍቻትን ጓደኛዋን አድርጎ እንግዲህ እቤት አስቀምጧት፣ ሱመያን ላመጣት ልሄድ ነው። ስለዚህ ሱመያን ላመጣት ልሄድ ስለሆነ ምን ትያለሽ? ዱ አርጊልኝ አሁን አዲስ አበባ ና ብላኛለች፣ እና አዲስ አበባ ሂጄ ይዣት ልመጣ ነው በቃ አላት ማለት ነው። እሷን በቃ ዘራፍ፣ ችግር የለውም ይዛሀት ና፣ ምንም ችግር የለውም። በንዴት እኮ ነው እናንተ፣ ልትቀብራት እኮ ነው ልጅቷን። ስታገኛት እውነት አፏ ላይ ያስታውቃል ማለት ነው። በጣም ተንኮለኛ ናት። በጣም በጣም ጥላቻ አለባት ለሱመያ ማለት ነው። በጣም እንዴት እንዴት እንደሚያደርጋት ፊቷ እንዴት እንደተቆጣ እና ይዣት ልምጣ ምናምን ሲላት ታው፣ ይዛሀት ና፣ ምንም ችግር የለውም እና በቃ ወይም እዛኛው ቤት ይዣት ሊሄድ ሲላት ታይ ያን ይዛት ነው እንጂ አልጋውን እለቅላችኋለሁ ምን ችግር አለው እኔ መሬት ስብተኛ ምን ችግር አለው አለች አሳምን አልከው እኮ ከቤት ከመጣች በኋላ ልጅቷን ልታርዳት ነው ልትወጋት ነው በኢየሱስ ክርስቶስ ሰላም ሰላም ወደ ተከበራችሁ የሽዋ ተጉለት ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያን እና ኤርትራውያን በያላችሁበት ሰላማችሁ ብዙ ትትርፍ ይበልልኝ እንዴት ናችሁ ዳና ናችሁ ወይ እንግዲህ ዛሬ በሱመያና በሱመያ በሰይድ እና በአዩ በረኪና መጥተናል እና በጓደኛዋ በጣም የሚገርም ነው ያለባት ጥላቻ። እውነት እንደዚህ ፍንትው ብሎ ይወጣል ብዬ አላስብም ነበር። ይህን ያክል እንዲበሰውን ተጣላለች ብዬ አላሰብኩም ነበረ። ግን የአዩ በረኪና ለሱመያ ያላት ጥላቻ በጣም ከባድ ነው። በጣም ማለት ነው ከምላችሁ በላይ እንግዲህ ሰይድ እንዳለው የሰማችሁት ነገር ነው ማለት ነው። ምንድን ነው ያለው ሰይድ? እንግዲህ ሱመያን ሄጄ ላመጣት ነው ለአንዴና ለመጨረሻ ጊዜ። እንግዲህ በዱዓ ተሳክቶልኛል። እንደዛ ስንከራተት ያላገኘኋት አሁን ግን በዱዓ ተሳክቶልኛል። አንቺም ማታ ዱዓ እያረግሽልኝ ነበረ፣ በዛ የተነሳ እንግዲህ ሱመያን ላገኛት ነው። አዲስ አበባ ነች፣ ላመጣት ነው ሲላት፣ ችግር የለውም ሂድ፣ እናምጣት አለች። የንዴት ማለት ነው በንዴት እንግዲህ በንዴት ሂድ እናምጣት አለች ማለት ነው ከዛም እንግዲህ እሺ እዛኛው ቤት ይዣት እመጣለሁ፣ በቃ ከከፋሽ ምናምን ሲላት፣ ኧረ በፍጹም ይዛትና ፍራሹንስ ብለቅላችሁ እኔ መሬት እተኛለሁ ችግር የለውም አለች ማለት ነው። ከዛ በኋላ እሱም በቃ አሸያዩ መጀመሪያ ግን ለአንቺ ቤት ያስቀመጥኩልሽ ሰብስክራይ ማን ነው ሰርፕራይዝ አለ። ያን ሰርፕራይዝ አድርጌሽ ከዛ በኋላ ወደ አዲስ አበባ ሄጄ እሷን ይዣት እመጣለሁ አላት ማለት ነው። ከዛ ደስ አላት፣ በቃ ደስ አላት ሰርፕራይዙ ምንድን ነው ብላ ማለት ነው። ከዛ ቤት ከሄደች በኋላ እንግዲህ እዚህ ጋር ቆሚና እዚህ ጋር ቆሚና ላክሳይድ ማለት ነው። ከዛ አዩ አዩን ማለት ነው ይዟት አቆማትና እጅሽ ምናምን እንዳይንቀሳቀስ ስለዚህ አሁን እዚህ ጋር ቆመሽ ሱመያ የኔ ንግስት እስከ ዛሬ ለሰደብኩሽ እስከ ዛሬ ላደረግኩሽ እስከ ዛሬ ላመናጨኩሽ፣ በሚዲያ ስምሽን ሁሉ ላጠፋሁት ሁሉ ይቅር በይኝ በይ የሲላት ማለት ነው። እንዴት ነው ምለው ይቺ ማነች? እንደው ሰራተኛ አምጥተህልኝ ነው? ወይኔ ወይኔ፣ በቃ ፕራንክ ልታረገኝ ነው? ሰራተኛ አምጥተህልኝ ሰይድ፣ እግዚአብሔር ይስጥህ እንደው እንደው ፈጣሪ ይስጥህ እያለች እየመረቀች፣ አሬ የምን ሰራተኛ ነው የምትይው? ሰራተኛ የለም፣ ሰራተኛ አይደለችም። ሱመያ ራሷ ናት። አምጥቻት እኮ ነው እኔ አንቺን መጀመሪያ ላስፈቅድሽ ምን እንደምትይል እስማሽ ብዬ ነው። አንቺ ደግሞ እንግዲህ ፈቅደሽልኛል። መጀመሪያ አምጥቻት እዚ አድርጊያት ነው ከዛ በኋላ አንቺን እንደዛ የጠየኩሽ ምናምን ሲላት፣ እንግዲህ እንደምታዩት ፌን ትነቀለች ማለት ነው። ፌን ትነቀለች በድንጋጤ ማለት ነው። እና ሱመያን በእውነት ሱመያ ከዚች ኒንጃ ስንት ኪሎ ሜትር ራሱ ራቂ እንደምልሽ አላቅም። እውነቴን ነው ምላችሁ በጣም ነው የሱመያ ጥላቻ ያለባት። እንግዲህ መጀመሪያ ላይ አይታችኋል። ትምጣ ችግር የለውም ብላ ስማ፣ እንግዲህ እሱንም በሰላም ይዛሀት ናት ብላ ስማው ልትልከው ነበር፣ ወደ አዲስ አበባ ማለት ነው። የቤት ወጪ ምናምንም ተቀብላ ማለት ነው። ከዛ መጨረሻ ላይ አሁን ምንድን ነው ያደረገችው? ልክ ሱመያ እኮ ናት፣ ሱመያ ናት፣ ይቺ ሱመያ ናት፣ ቤት ወስዶ ሱመያ ናት በይ፣ የኔ ንግስት ሱመያ የኔ ምንድን ነው ያለው እናታችሁ? የእኔ ንግስት ሱመያ ሁለተኛ አልሰድብሽም፣ ሁለተኛ አላንቋሽሽሽም እና ይቅርት አድርጊልኝ በያት። ከዛ እኔ ገልጣታለሁ ሱመያ ናት ብሎ ጎንበስ ሲል እንግዲህ አዩ በረኪና ፌን ትነቀለች ማለት ነው። እንግዲህ አዩ በረኪና ፌንት ከነቀለች በኋላ አዩ አዩ አዩ አዩ ተባብለው እንግዲህ ጓደኛዋ እና ሰይድ ውኃ ረጨት ታርገዋት እንግዲህ ያው ቀልድ ጨዋታቸውን ያዙት ነቃች፣ ማለት ነው። ከነቃች በኋላ እንግዲህ ምንድን ነው ያደረገችው? ጓደኛዋን ስታያት ተኝታ እንኳን ራሱ ጓደኛዋን ለመደብደብ ነበር እንትን ያለችው። ምንድን ነው ይቺ ምን ትሰራለች? ሱመያል መያል ነበረ ሞያልከኝ እያልከኝ ይቺ እዚህ ምን ታረጋለች? አለች ማለት ነው። እና በጣም ታሳዝናለች። ልጅቷማ በጣም ትልቅ ሴጣን አለባት ማለት ነው። እና እኔ የምፈራው ለሰይድ ነው። ሰይድ አንድ ቀን ወገብዛ ላህን እንዳትልፍ እፈራልሃለሁ እና ሱመያስ ተገላግላለች። የትም አታገኛትም እንደዚሁ በዩቱብ ያየቻት ካልሆነ በስተቀር የምትቃጠለው። ሱመያን አታገኛትም እና የንዴቷ ንዴት ሄደህ አምጣት። እኔ እኮ ሰርፕራይዝ ሆኜ እኮ ነው የወደቅኩት አላለችም? አሁን ሄደህ አሁን ጫማህን አጠልቅና ውጣና ይዘህልኝና አሁን ወጥተህ ጫማህን አጠልቀህ ሂድና ይዘህና ሱመያን እኔ ሱመያን እፈልጋለሁ አላለችም? ይቻ ወቸ ጉድ ከዛ ሳይድ ደግሞ እውነት ትወጃታለሽ ይላታል ይቅርታ በይ እያላት እሷም በዚህ መልኩ ወድቃ እንግዲህ ሱመያም ፌንት ነቅላለች ማለት ነው ፌንት ከነቀለች በኋላ እንግዲህ ተረባርበ ውሃ ምናምን ደፋፉበት እሷም ከተነሳች በኋላ ጓደኛዋን ለመደብደብ ነው የተነሳችው ግን እኔ የሚገርመኝ ነገር በዚህ ልክ ማስመሰል አያስጠላም ሰይድ ማለት ነው አንተ እራስህ እውነት አስመሳይ ሰው ሆነሃል እውነቴን ነው የምልህ እውነቴን ነው የምልህ። ሰይድ ለምንድን ነው አስመሳይ የሆንከው? ለምንድን ነው አስመሳይ የምትሆነው? እንደ ወንድ ቆፍጠን ኮስተር ብለህ እኮ አንተ ሁለቱንም ሴቶች ማስተዳደር ትችላለህ። ሱመያንም፣ ይችንም ይችንም ቢሆን በጥፊ ያጋጭተህ ታርመሽ፣ ታርቀሽ፣ ተኖርሽ ኑሪ፣ ካልኖርሽ ውጭ፣ በቃ አልፈልግሽም ብለህ እኮ ኮስተር ያለ ውሳኔ ሰተህ ሁለቱንም ማኖር ትችላለህ ማለት ነው። ማነህ ሰይድ ማለት ነው። ግን ሰይድ አንተ የሆነ ልፍስፍስ ነገር ስለሆንክ ለዛ ነው። እውነቴን ነው መላችሁ እንዴ? ወንድ ልጅ ማስተዳደር ካልቻለ ማግባት አልነበረበትም። መጀመሪያ ማስተዳደር ካልቻለ ክለምድ ነው። ይችን የሴጣን ቆራጭ ያገባሃት ያችን፣ እሺ በሰው ሀገር ብዙ ዓመት ቆይታቸዋል። መጀመሪያ ሚስትህ ናት፣ አይንህን በአይንህ ያሳየችህ ናት። በዚህ ልክ እንደዚህ ግን ትከፋለህ ብዬ አላሰብኩም ነበረ። ግን ብትቀርባት ነው የሚሻለው ከአንተ ጋር አብራት ከምትኖር ማለት ነው። ምክንያቱም አስከብረሃት ታኖራትም እና እኔ እንጃ፣ እኔ እኔ ብቻ አላቅም አስመሳይ የሆነል ሳይድ ማለት ነው። በዚህ ልክ አስመሳይ ይሄረ። በኢየሱስ እኔ ያን ቪዲዮ ካየው በኋላ በቃ እናንተ አስመሳዮች ናችሁ፣ እየተመካከራችሁ ለዩቲዩብ ነው የምሰሩት። በጣም አስመሳዮች ናችሁ ነት። እና ሱመያ ከነዚህ ርቀሽ ኑሪ እናቴ። ምን ሽም አድራሻሽን ምን ሽም እናቴ ራ እንዴ፣ በመንገድሽ ባለሽበት መንገድ እንዳያልፉ እነዚህ። እናቴ ልጆችሽን ይዘሽ ኑሪ። ሰላማችሁ ይብዛ። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ሸዋ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማረግ በማድረግ ቤተሰብ ይሁኑ